ርዕሰ ሊቃነ ጳጳሳት ሊዎ 14ኛ ከጳጳሳዊ ጽህፈት ቤቶች መሪዎችና ሰራተኞች ጋር ተገናኙ። ርዕሰ ሊቃነ ጳጳሳት ሊዎ 14ኛ የቫቲካን ሰራተኞችን ተቀብለው ንግግር አድርገው እምነትና ጸሎት ለምግብ ጣዕም እንደሚሰጥ ጨው እንደሆኑ በማስታወስ የቫቲካን ግዛት ሰራተኞች የዕለት ተዕለት ተግባራቸውንና ኃላፊነታቸውን በተሻለ መንገድ ሊወጡት እንደሚገባ አሳሰቡ። ቅዱስነታቸው በመልእክታቸው ርዕሰ ሊቃነ ጳጳሳት ይመጣሉ፣ ይሄዳሉ ቅድስት መንበር ጽህፈት ቤቶች ስራ ግን ይቀጥላሉ ሲሉ አስገነዘቡ። ርዕሰ ሊቃነ ጳጳሳት ሊዮ አስራ አራተኛ የካቶሊካዊት ቤተ ክርስቲያን ሐዋርያዊ መሪ ሆነው ከተመረጡ በኋላ ከከፍተኛ ጳጳሳዊ ጽህፈት ቤቶች መሪዎች፣ ከቅድስት መንበር ሰራተኞች፣ ከቫቲካን አስተዳደር ጠቅላይ ግዛትና ከሮም አገረ ስብከት ሰራተኞች ጋር ሲገናኙ ይህ ለመጀመሪያ ጊዜ እንደሆነ የቫቲካን የዜና ምንጭ ገልጿል። ርዕሰ ሊቃነ ጳጳሳት ሊዮ አስራ አራተኛ ይህ በእያንዳንዱ ቤተ ክርስቲያንና በሀገረ ስብከት ጽህፈት ቤቶች ውስጥ ተግባራዊ እንደሚሆንና በሮም ጳጳሳዊ ጽፈት ቤቶችም ተግባራዊ እንደሚሆን አስረድተው የቤተ ክርስቲያን ጳጳሳዊ ጽፈት ቤት የአንድ ቤተ ክርስቲያን ታሪካዊ ትውስታን የጳጳሳትን አገልግሎት ጠብቆ የሚያቆይና የሚያስተላልፍ በመሆኑ አስፈላጊ ተቋም ነው ብለዋል። ከቫቲካን ሰራተኞችና ቤተሰቦቻቸው ጋር ሲገናኙ ይህ የመጀመሪያቸው እንደሆነ የገለጹት ርዕሰ ሊቃነ ጳጳሳት ሌዮ አስራ አራተኛ የዛሬው ንግግሬ የታቀደ ሳይሆን፣ ነገር ግን ለምትሰጡት አገልግሎት ለ መሰግናችሁ የሚያስችል አጋጣሚ ነው ብለው፣ ይህ ሐዋርያዊ አገልግሎቴ ከቀደሙት ርዕሰ ሊቃነ ጳጳሳት የወረስኩት ነው በማለት መልእክታቸውን አስተላልፈዋል።